ቃልሽ እንደዛ ቀረጣ ጥፈሽ በቅጡ ወደ እንኳን ሳይሞላሽ ፍቅርሽ ወጣልሽ። ኪራ በቃ ከዚህ በላይ ልቤን አታልኝም። ልቤ ልቤን ያልሺው የትኛው ልብሽን እስኪ ንገሪኝ። ይሄ በሳምንት የሚበታተን ልብሽን ንገሪኝ፣ የትኛው ልብሽን? አንቺን የጽናት አፍቃሪው ኪራ እንግዲህ ለጥያቄው መልስ እስካላገኘ ድረስ አሁንም ጽናትን እየተማጸናት ምን ነሽ ነው? ምን አድርጌሽ ነው? እያለ መልስ ለጥያቄው መልስ እስካላገኘ ድረስ አሁንም ደድ እየጸና ነው ኪራ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናሌ ቤተሰብ ይሁኑ ማለት ነው። እንግዲህ ኪራና ጽናት ፍቅራቸው አሁንም እጅጉን በጣም ክፍተት ፈጥሯል ማለት ነው። ከጽናት ጋር ክፍተት ሲፈጥር ከሀሴት ጋር ያለው ሪሌሽን ደግሞ እጅግ በጣም እያማረና የኪራ አባት በሚፈልገው ደረጃ እየሄደለት ነው። የኪራና የሀሴት መቀራረብ እጅጉን እንዳመረበት ነው። እና ኪራም እንግዲህ ለሀሴት ጥሩ ነገር አላት፣ ጥሩ ነገር አለው፣ ጥሩ ስሜትም አለው። ሀሴትም እንግዲህ እጅግ በጣም ደስ ተሰኝታለች ማለት ነው። እናም እንግዲህ ሀሴት ስትስቅ እንዴት በጣም ደስ እንደምት ለምሩም ተናግሮ ነበር። ምሩም እንግዲህ ለካ ኪራ እውነት ክነው እንዴ ሀሴት ስትስቅ ደስ ትላለች አልከው ስትልም ነበር። ሀሴትም እንግዲህ እንደዚህ ብሎ ነበር እንዴ መቼን ያለው ስትልም ነበረ፣ እጅግ በጣም ደስ ተሰኝታለች። እናም እንግዲህ ሀሴት ለኪራ ጥሩ ቦታ አላት፣ ኪራም እንግዲህ ለሀሴት አሪፍ የሆነ አቀራረብ አለው ማለት ነው። ኪራ ከሰዎቹ ጋር የመላመድ እና የመቀራረብ ችሎታ እጅጉን በጣም አለው። እናም ከሀሴት ጋር ያላቸው ግንኙነት እጅግ በጣም አምሮበታል። የኪራ አባት የሚፈልግ ደረጃ ላይ እንግዲህ እየደረሱ ነው ማለት ነው። ማንኛውም ነገር ከመግባባት ነው እና የሚጀምረው። ሀሴት እና ኪራ እጅጉን በጣም አምሮባቸው ተግባብተዋል። ሀሴት እንግዲህ ከዚህ በፊት እንግዲህ የራሷን የሕይወት ታሪኳንም ለሱ ስታጋራው እና ስታካፍለው ነበረ ተመልክተናልም። እናም እንግዲህ ኪራም ደግሞ ምንም እንኳን ነገሩ ይህ ነው እንደዚህ ነው ብሎ ግልጽ አርጎ ባይነግራትም፣ ግን በፍቅር ሕይወት በጣም እንደተጎዳና በጣም እየተረበሸ እንዳለ እንግዲህ ሲያካፍላትም ሲያጫውታትም ነበረ ነገር ግን እሷም እንግዲህ ሁሉም ሰው አንድ አይደለም እያለች አሁን ላይ ኪራና ሀሴት አንድ አይነት ስሜት ላይ ናቸው። ከዚህ በፊት እንግዲህ ሀሴትም እጅግ በጣም በነበራት ላይፍ እንግዲህ ተጎርታ እንደነበረ እና ሰውን ማመን ሁሉ እየከበዳት እንደሆነ ተናግራ ነበረ። ኪራም እንግዲህ ሰውን ማመን በጣም ከባድ እንደሆነበት ለሀሴት እንግዲህ አንዳንድ ነገሮችን ሲያስሞረክዛት ነበረ። እርስ በራሳቸው እየተጽናኑ እና እርስ በራሳቸው እየተከፍቱን ደስታቸውንም እየተመላለሱን ተመልክተናል ማለት ነው። እነ ኪራ ቤት አዲስ እንግዳ እንደሚበጣ እንግዲህ ለጽናት ነግሯት ነበረ። አዲሱም እንግዳ የጽናት አድናቂ እና የሐሴት ደግሞ የድሮ ጓደኛዋ ሄኖክ ይባላል። ለሄኖክ ብላ እንግዲህ ብዙ ነገር የማትፈልገውን ነገር ግን ለሄኖክ ደስታ ስትል ብዙ ነገር እንዳደረገች እንግዲህ ለኪራ ከዚህ በፊት የህይወት ታሪኳን ስታካፍለውም አስተውለናል ማለት ነው። እናም እንግዲህ ፍቅር እንዳለ ጥልም አለና መጋጨትም አለና እንግዲህ ሄኖክ የሐሴትን የህይወት ታሪኳን እንዳበላሸባት እንዲሁም እንግዲህ የተቀረጸ ቪዲዮ ነበር እና ከዛም አልፎ ሶሻል ሚዲያ ላይ እንደበተነባት እና በሰው በህዝቡ መሀል በዩኒቨርሲቲ በጓደኞቿ መሀል በአባቷ መሀል እንግዲህ እሷን አንገቷን እንዳስደፋው ከትምህርቷ እንዳስቋረጣት ሁሉ እንግዲህ ስትናገር ነበረ። እናም እንግዲህ እሱ ሰው ዛሬ እነ ኪራ ቤት መቷል። እናም እንግዲህ በአንድ በኩል ኪራና ሀሴት እጅግ በጣም ጥሩ ሙድ ላይ ናቸው። እናም እንግዲህ በእንደዛ እንዳለ ሆኖም እንግዲህ ኪራ ግን ጽናትን የሚወዳትን የሚያፈቅራትን የሚሳሳላትን እንግዲህ እየተማ ጽናት ይገኛል ማለት ነው። አሁን ግን ነገሩ እየተገለባበጠ ነው። የሄኖክ መጥቷል። የሀሴት የድሮ አፍቃሪዋ አሁን ላይ ደግሞ ጽናትን እንግዲህ እያደናነቃትም እንግዲህ ተመልክተናል። ምግብ እሺ ጣፍጣል ምናምን እያለ እንግዲህ ኪችን ድረስ በመሄድ እንግዲህ እሷን ሲያናግራት ነበረ ጽናትም ፊት አልሰጠችውም፣ እና ኮስተር እና ቆስጠን በማለት እንግዲህ ለምን መጣ እዚህ? የምትፈልገው ነገር ካለ እዛ ሁነህ ለእኔ መጥራት ትችላለህ ስትለውም ነበረ። እሱም እንግዲህ ቀረብ ቀረብ እያለ እሷን እያደናነቃት ምግቧ እንደሚጣፍጥ ነው እየተናገረ እንደውም ማፈሳፈፍ ሊያደርጋትም ነበረ። እሷም እንግዲህ ርቀት ግን ጠብቅ ብላ ከራሷ ላይ እንግዲህ ገፍተር አድርጋ ገለል አድርገዋለች። ሴቶች እኮ እናንተ ሲያደንቋችሁና ሲወዷቸው አትወዱም? እያልም እንግዲህ በጣም የሚደብር ቃላቶችንም ሲጠቀም ነበረ። ሄኖክ በባህሪው ወጣ ያለ ባህሪ ያለው ይመስላል። ተመልክተናልም ከዚህ በፊት ሐሴትም ስለተናገረች እንዲሁም ደግሞ እኛም እንግዲህ ጽናት ላይ ባደረገው ፆታዊ ትንኮሳ ነገርም እንደዛም ፈልጎ ነበር ነገር ግን ፅናት ፊት አልሰጠችውም እና እሷም እንግዲህ ነፍሴን እኮ አስጨነቀው እዚህ ቤት የሚመጣ ሰው ሁሉ ጤና የለውም ማለት ነው እንዲህ በማለት እንግዲህ ፅናትም ስትናገር ነበረ እናም እንግዲህ ኪራ ጉዱን አላየ እና ሄኖክ በባህሪ ወጣ አለ ባህሪ ያለበት ማለት ነው እናም እንግዲህ እነ ኪራ ቤት ሁለቱም ሲገናኙ በጣም ደንግጠው ነበረ። ነገር ግን ለኪራና ለናሆም እንደማይተዋወቁ አድርገው ሀሴት እባላለሁ ብላ እንግዲህ ትውውቅ አድርጋለች ማለት ነው። ከዛም እንግዲህ በጣም ትናደድና ሰራለታለሁ እኔ አባቴ ልጅ ነኝ፣ እያለች እንግዲህ እንዴት ተከትሎኝ ይመጣል እኔ ብሄድኩበት? እያለች ሀሴትን በጣም ስትበሳጭና ስትናደር ነበረ። ኪራም ደርሶባት ነበር። ምን ነሽ? ነው የተከፋሽ የደበረሽ ነገር ካለ ብሎም ሲጠይቃት ነበር። አይ እንደው እያለች እንግዲህ አልነገረችውም። ያው እንግዲህ ኪራም ስላላስተዋለ እንጂ ስለሱ ስለ ሄኖክ ታሪክ ከዚህ በፊት ስሙን ጠርታ አውርታዋለች ማለት ነው። በሂደት ግን ይደርስበታል። እናም እንግዲህ ግራ የሚያጋባ ነገር ነው። ሄኖክ ጽናት ላይ አይኑን ጥሎባታል። ሀሴትም እንግዲህ ለኪራ ጥሩ ነገር አላት። በዛ ላይ ደግሞ እንዳደነቃት ስትሰማ እጅግ በጣም ተደስታለች። እናም እንግዲህ ውጭ ሞተው ሲዝናኑም ነበረ ሀሴትና ኪራ እናም እንግዲህ ጽናትም የተስፋ መቁረጥ ስሜት እንግዲህ ይታይባታል ማለት ነው። ለሰናይትም ደውላ ስታወራት ነበረ። ለምሩ ሁሉን ነገር እንደነገርቻትም ስትነግራት ነበረ። እናም የኔና የኪራ ነገርማ ያለቀ ነገር ነው እያለች እንግዲህ ለሰኒ በጣም በሚያሳዝን ድምፅ ስታወራትም ነበረ። ሰኒም እንግዲህ ያው ትገላገያለሽ፣ በቃ እነሱ ያው የኪራ አባት የሚፈልግበት ደረጃ ከተደረሰ በኋላ ትገላገያለሽ ስትላትም ነበር። ትንሽ ጊዜ ነው ታገሽ እያለቻት ነበረ እኔማ እነሱ እንደዛ ይሆኑ እንጂ አባቴ ካሄድኩኝ ብዬ ብን ብዬ ነው የምጠፋውም ስትል ነበር ለምሩ ደግሞ ምሩም እንግዲህ ምሩና ሰናይት እንግዲህ እየመከሯት ይገኛሉ አሁንም ጊዜው ገና ነው ሀሳብሽን መቀየር እና ማስተካከል ያለብሽን ነገር ጊዜው ሳይመሽ ሳይረፍድበት ማስተካከል ትቻለሽ እያሉ እነሱም እያናገሯት ነው ነገር ግን ጽናት የኪራማ አባት ቃል አስገብቷታል እንዲሁም ደግሞ የጽናት አባትም እንግዲህ ከአባቷ ስር ከገጠር የወጣቸው ትምህርቴን እማራለሁ ብላ ነው። እኔ ትምህርቴን ልማር እንጂ ባል ብቼ ይ ሊሄድ አደለም እያለችም እንግዲህ ከራሷ ጋር ብዙ ክርክርም ገጥማለች። እናም እንግዲህ ምሩም የሚበጅሽ ይህ ነው ብላ ብዙ ነገር መክራት አለች ከዚህ የበለጠ ግን አንቺ ራራስሽ ነሽ የምታውቂው የምትወስኙ ስትላትም ነበር ኪራን ብታገቢው ይሻልሻል ይሻል እያለቻት ነበረ። አንድም ራስሽም ደስተኛ ትሆኛለሽ ከፍቅርሽ ጋር መኖር፣ ሁለትም ደግሞ የኪራ ቤተሰቦችንም ያው ይደሰቱብሻል ስትላትም ነበረ። እኔን እኮ የሐሴትን እንደሚወደው የዛን ግማሽ እንኳን የኪራ አባት አይወደኝም ስትላትም ነበረ። እንዲሁም ደግሞ የኪራ አባት ከሻምበል ጋር ያለውን ዝምድና ማጣት አይፈልግም ማጠናከር ይፈልጋል እያለች እንግዲህ ጽናት ብዙ ጥያቄዎችም እየፈጠረባት ነው። እናም እንግዲህ የጽናትና የኪራ ፍቅር እጅግ በጣም ከባድ ነው። ነገር ግን አሁን ላይ የሀሴት ፍቅረኛ ወደ እና ሀሴት ጋር በመምጣት አንድ ላይ መኖር እየጀመሩ ነው። እናም እንግዲህ ከዚህ በኋላ ምን ይፈጠር ይሆን? እና ሀሴትም እንግዲህ እጅግ በጣም ተናዳበት አመናጭቃም ስትናገረውም ነበር ሄኖክን ሄኖክ እንግዲህ በስህተት ነው ሳክሬ ነው እኮ እያለም እንግዲህ እኔ እንትን ቪዲዮን ሶሻል ሚዲያ ላይ የወጣሁብሽም ሆነ የቀረጽኩት በስህተት ነው እያላትም ነበር። እሷ ግን ክፉኛ ጠልተዋለች። በጣም ስላገኘችውም ተናዳበታለች። እናም እንግዲህ የጽናት ድራማ የክፍል ሀምሳ ሁለት እነዚህን ነገሮች ተመልክተናል አስተውለናል ማለት ነው። እናም እንግዲህ የጽናትና የኪራ ፍቅር ጽናት እንግዲህ በስተመጨረሻ ሀሳቧን ትቀይር ይሆን? ምክንያቱም እየተወዛገበች ነው። ሰኒና ምሩም ሀሳብሽን ቀይሪ እያሉም እያናገሯት ነው። እናም ጽናት እንግዲህ የፈጠሩባት ጥያቄዎች አሉ። ለነዛ ጥያቄዎች እንግዲህ በቂ መልስ አለኝ ብላ ካሰበች የኪራን ፍቅር ወደ ነበረበት እንግዲህ የሁለቱ ፍቅር ይመለሳል ብዬ አስባለሁ። ነገር ግን በዚሁ ከቀጠለ የኪራና የጽናት መገናኘት እጅግ በጣም እድሉ አናሳ ይሆናል ብዬ ነው ማስበው። እናም እንግዲህ ውድና የተከበራችሁ የቻናሊ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቻናል የናበረታቱ ማለት ነው። እናም እንግዲህ በቀጣይ ክፍልስ ምን ይሆን የሚለውን ደግሞ የጽናት ተወዳጁንና ድንቅ የሆነውን አስተማሪ የሆነውን የጽናት ድራማ ወደ እናንተ እንዲደርስ እናደርጋለን። ከእናንተ የሚጠበቅ ሰብስክራይብ፣ ላይክ፣ ሼር ብቻ ነው። እናም እንግዲህ በቀጣይ ክፍል እስክንገናኝ ድረስ ባላችሁበት የእግዚአብሔር ሰላም ብዝት ይበልላችሁ። ባይ ባይ ላለ ውድና የተከበራችሁ ቤተሰቦቼ ቻው።